ይችላል አንደኛው። አዎ ጥሩ ነው። ተሰምቶኛል። ጥሩ ውጤት ነው። አዎ፣ አመሰግናለሁ። ምርጥ አድርገው ነው ያከ በባህር ላይ መጀመሪያ ደረጃ ሆስፒታል የኤመርጀንሲ ሰርጅን ነው እያገለገሉት ያለው ባለሙያ ላይ እናቲቱ ማዋይ ወዳይ ነው የምትባለው ብዙ እንግዲህ የነበራት የጤና ችግር እኛ ጋር እንኳ ለመጀመሪያ ጊዜ ነው አሁን ያገኘኋት ከዚህ በፊት ወደ ወልዳያ ሆስፒታል ለዚሁ ህክምና ሄዳ ነበር እና አልጋ ተያዘብኝና የቀን ቀጠሮ እየተሰጣት ነበር የነበረችው ከዛ ትላንት በአጋጣሚ ድንገተኛ የሆነ ህመም ገጥሟት መጣች ምርመራ ክፍል ላይ ያገኘኋት ከዛ አስፈላጊ ምርመራዎች ተመረመረች። የአልትራሳውንድ ምርመራ ታየች። ከዛ ወደ ቀዶ ጥገና የሚያስገባ የያዘችው የእጢ በቀኝ ማህጸን ክፍል የሚገኝ እጢ ተዛውሮ ስለነበረ ከፍተኛ ህመም ነበራትና ለቀዶ ጥገና የሚያበቃ ስለነበረ አልጋ ያዘች። በእኛ አቆጣጠር 12 እኩል አካባቢ ኦፕሬሽን እንዲገባ ሁሉም መሟላት ያለባቸው ነገሮች ካሟላን በኋላ ወደ ኦፕሬሽን ገባች። በኦፕሬሽኑ ሰዓት እንግዲህ እንዳያቸው ወደ አስራ ሁለት ኪሎግራም አካባቢ የሚመዝን በማህጸን የቀኝ ክፍል ላይ የሚገኝ ኦቫሪ የምንለው ወይም ደግሞ የእንቁላል መፈልፈያ ላይ የተፈጠረ እጢ ነበር የተገኘላት። ግማሽ የፈሳሽ የያዘ ግማሹ ደግሞ ሶሊድ ኮምፖናንት ወይም ደግሞ እጢ ያለው ነበር። እሱ በቀጥጥ ገና የተሳካ ሁኔታ ተሰርቶለታል ማለት ነው። አሁን በአሁኑ ሰዓት ሴትዮዋ በሙሉ ጤንነት ላይ ትገኛለች እንዳያችኋት። ስለዚህ ወደፊት ከወጣ ወጢ ምርመራ ይካሄዳል። ከምርመራ በኋላ ደግሞ ያለውን ውጤት ምንከታተል ይሆናል ማለት ነው። የህክምና ሂደቱ ወደ አርባ ደቂቃ አካባቢ ነው የፈጀብን በጣም ቀላል በሆነ መንገድ የተሰራ ኦፕሬሽን ነው። የመጀመሪያ ደረጃ ሆስፒታል እንግዲህ ዛሬ አዳራቸውን ሰርጅኖቹም፣ ነርሶቹም የዋር ቲሙ በሙሉ ትልቅ ኦፕሬሽን ሰርተው ነው ያደሩት። ስትዋ ከዜሮ አስራሁት ጊቷ አንስ የመጣች ሰትሆናል። ኦረዲ ይሄ ፕሮስቸር በጣም ትልቅ ወደ አስራ አንድ ነጥብ አምስት ኪሎ ግራም የሚያዝን ፕሮስቸር እየተሰራላት ለተከታታይ ወራት እና ጊዜያት ነፍሰ ጡር እያረጁ ይኖረች ነበረችና ወረደ ይሄን ስንሰራ እንግዲህ አዳር ወደ አራት ሰዓት አምስት ሰዓት የሚሰጡ ሲገር ነው የያዙት። ስለዚህ ይሄን ሲሰሩ በጣም ትልቅ ሰፈር አድርገው ነው የሰሩት ማለት ነው። ስለዚህ እናቲቱ ወረደ የነበራትን መጀመሪያ ስነግረና እና አሁን ያላት ሁኔታ በጣም ተደስታ ያለችበት ሁኔታ ነው ያለው እና እንዲህ አይነት ሰዎች ዞሮ ዞሮ በየቤታቸው ተደብቆ የሚኖሩ መብሰጡ ነው ይብለው የሚኖሩ አጥንት ነው እያሉ የሚኖሩ እናቶች አሉ ብዙ እና እነሱ እናቶች ቀጣይ ቢሆን ለሕክምና መምጣት እንዳለባቸው የሚያሳይ ነው ማለት ነው። ከዚያ ውጪ እንግዲህ ሆስፒታላችን በዚህ ስድስት ወር ወደ መቶ የሚሆኑ ኦፕሬሽኖችን ሰርተናል። እነዚህ መካከል አንዳንዶቹ አስገራሚ የመሆኑ በፕራይመሪ ደረጃ ሊሰሩ የማይችሉ ግን በጣም የተሰሩ ፕሮሲጀሮች አሉ ማለት ነው። ስለዚህ ለዚህም ሰርጅኖቻችን በጣም ሰፈር አድርገው፣ አንስተጂዎቹ ሰፈር አድርገው፣ እስክራም እና ረነር ነርሱ ነው የሚሰሩትን ሰፈር አድርገው እየሰሯቸው ያሉት ነው። ከዚያ ውጭ ያለው የሰላም ችግር የጸጥታ ችግር ምክንያት አብዛኛዎቹን ሪፈሮች እንዲቀሩ ስራቸው ማሟላት ያለበት ነገሮች አሟልተን እየሰራ ነው ያለ ነው ማለት ነው። ስለዚህ በዚያ ምክንያትም አሁን ያሉን የኦፕሬሽን አገልግሎት የተሻለ አገልግሎት እየሰጠን ያለ ነው ማህበረሰባችን። ስለዚህ ማህበረሰቡ ይህን ሆስፒታል እንደ አይነ ብሌን የሚሄው ሆስፒታል እስከሆነ ድረስ በደንብ አርገን አገልግሎቱ ለመስጠኛም ከእለት እለት አገልግሎቱ እየተገመገመ ለመምራት የቻልነውን ጥረት እያደረግን ነው። ግባትን ለማሟላት የቻልነውን ጥረት እያደረግን ነው ማለት ነው። ከዚህ ውጭ ያለው እንግዲህ ኦፕሬሽኑ ሲሰራ በጣም ተቆሞ ነው የሚሰራው። ብዙ ድካም አለው። ያንን ተቋቁሞ ነው የሚሰራ ባለሙያዎቻችን የሰሩት ማለት ነው። ስለዚህ ይህን ሲሰሩ ራሱን የቻለ አሰራር አለው። በዚያ መሰረት በደንብ አድርገው ነው የሰሩት ማለት ነው። እና ጥሩ ፕሮሲጀር እንደነበር እና ጥሩ አውትካም አይተናል ማለት ነው። ስለዚህ ከተሰራላት ባለሙያነት ዋንኝ ለማግኘት ያለው የነበረ ደስታ በጣም ትልቅ ደስታ ነበር። እና ልጅ የነበረ የኖርኩት መስሎኝ ነበር የሚል ነው እና ቲሙም በጣም አስፈሪ እና ትልቅ ቲም የሆነ በአይናችን ሁላችን የሚያየው ስለሆነ ማለት ነው። ስለዚህ በጥቅሉ እንግዲህ ዋህሩ በዚህ ልክ እየሰራ ስለሆነ የዋሮ ቲማችን በጣም ከልብ እናመሰግናለን። ነገም ነገም ከዚህ በላይ ፕሮሲጀሮች ይሰራሉ። የዋሮ ፕሮሲጀሩን እና የዋሮ ሰርቪሱን ወይም ሰርጂካል ቮልዩማችን ለማሳደግ ቀጣይ እንጀምራቸዋለን ብለን ያስብነዋለን። ኢሌክቲቭ ሰርጀሪ የሚባል አለ። በቀጠሮ የሚሰሩ ሰርጀሪዎችን እነሱን ለመጀመር ትልቅ ማለት ነው። ይሄ እየገመገመ ፕሮግራም እየወጣን ያለ ነው። ቀጣይ ላይ ሲጀምር ደግሞ እንግዲህ ከዚህ በላይ ያሉ ሰርቪሶችን እንሰራለን ብለን እናስባለን። ሌላው ከዚህ በመቀጠል ሌሎች ሰርቪሶችን ለማስፋት ጥረት እያደረግን ያለ ነው። አዳዲስ የሚጀምራቸው ሰርቪሶችን ራሱ ብለን እናስባለን። እንግዲህ በዚህ አመት የአይን ክፍል ጀምረናል። ቀጣይ አመት ደግሞ የጥርስ እና ሌሎችንም የሚጀምርበት ነው እያሰብን ያለ ነው። እንግዲህ ከሌላ ጤና ቢሮውም ባለሙያዎች እየጠየቅን ነው ያለ ነው። ክልል ጤና ቢሮ እነዚያን ባለሙያዎች የሚሰጠን ከሆነ ሰርቪሱን የሚጨምር ይሆናል። ከዚያ ውጭ ያሉት በላብራቶሪም በፋርማሲያችንም በኢሜጅ ሰርቪሳችንም ሆስፒታሉ ያን ያህል ችግር ያለበት ሆስፒታል አይደለም። ጥሩ ነገሮችን አሟልተን እየሰራን ያለንበት ሁኔታ ነው ያለ ማለት ነው።